ይሄንን መጽሐፍ አሳትመሽ ለአንባቢ ተደራሽ በማድረግሽ ከልብ እናመሰግናለን። ስለዚህ መጽሐፍ ብዙ አላችሁም ካነበባችሁት በኋላ ሁላችሁም በውስጣችሁ የሚሰማችሁን ስሜት አውቃለሁ። ብዙ መጽሐፎችን የአቅሜን ያህል አንብቤ አለሁ። አንባቢ ነኝ ልልፈልጌ አይደለም። ግን ይሄ መጽሐፍ ለእኔ ትንሽ ለየት ብሎብኛል። ብታምኑኝም ባታምኑኝም በአንድ ምሽት ላነጋው ሶስት ጊዜ አንብቤ ነው የጨረስኩት። ምንድን ነው ያልገባኝ ነገር አለ እንዴ? ያልኩ ከራሴም ጋር የምታገለው ነገር አለ። ያጻጻፍ ስልቱ ለማንበብ በደንብ አድርጎ የሚይዝ ነው። ቆንጆ መጽሐፍ ነው። ሚስጥርዬ፣ መጨረሻ ላይ ብትረብሽኝም ከልብ አመሰግናለሁ። መልካም ንባብ ይሁንላችሁ። ከዚህ ውስጥ የሚመረጡ ጽሁፎች የሉም። ለእኔ ያህል ግን የመረጥኳት ጀምሮ መጨረስ የምትልናት። የመጨረስን ጣዕም ካላወቅ ለራስህ ክብር አይኖርህን። ይህንን አባባል ከሰማሁ ጀምሮ ከአይምሮ ያልጠፋም ትለናለች። ጀምር የጨረስኩት ነገር ምንድን ነው ስል ራሴን ደጋግሜ ጠይቄያለሁ። የጀመርኳቸው ብዙ ነገሮች በህሊናዬ ሲመጡ የጨረስኳቸው ነገሮች ብዙም አልነበሩም። ይህንን የመጨረሻ ምዕራፍ የምጽፈው በተስፋ እንዲሁም በደስታ ውስጥ ሆኜ ነው። የመጨረስን ጣዕም ለማወቅ ለረጅም ጊዜ ተመኝቻለሁ። እስከ ዛሬ ድረስ የግጥም መጽሐፍ፣ ሁለት ተውኔቶች፣ በርካታ ልቦለዶች ጀምሬ ነበር፣ አንዳቸውንም አልጨረስኩም ትለናለች። የሚጎድላቸው አንድ ነገር እንደነበረ ይሰማኛል። የኔ የምለው እውነት ሳይኖረኝ ያሸነፍኩት ፍርሃት፣ ያጣጣምኩት ፍቅር፣ ያለፍኩት መከራ፣ የዘራሁት ተስፋ፣ ያቆጠቆጠ ዓላማ ሳሊዝ ስለ እውነት፣ ስለ ፍቅር ስለ ፍቅር፣ ስለ መከራ፣ ስለ ተስፋ ለመጻፍ ዳክር ያለው፣ አሁን ላይ ሆኜ ሳስበው ልፋቴ ከንቱ መሆኑ አልገረመኝም። ምክንያቱም አንድ ጸሐፊ ያልኖረውን ሕይወት እንዴት ሊጽፍ ይችላል? ይህ ጽሁፍ ስጽፈው ግን የምጽፈው እውነት አልቸገረኝም። ብዕሩን የጨበጠው የገዛ ስሜቴ ነበር እና ቃላቶችን አላመጥኩም ሳለፋ ሳላምጥ ዝም ብሎ የፈሰሰ ስሜት ጥርቅም ነው። ራሴን ለማዳንና ለማከም የጀመርኩት የውስጥ ጉዞ በስተመጨረሻ የተስፋ ብርሃን ያሳየኝ ይመስለኛል። በቀጣይ ብዙ ስራ ይጠበቅብኛል። ክንፌ ላይ ወድቀው አላስባርር ያሉኝን አሉታዊ አስተሳሰቦች፣ አመለካከቶችና እምነቶች አንድ በአንድ ማራገፍ የሚቀጥለው የህይወት ምዕራፍ የቤት ስራዬ ነው። ልክ ሰሚ ምን ይለኛል ሳትል እንዳሻት እንደምታዜማ ወፍ በነጻነት እያዜምኩ መኖርም መልመድ እፈልጋለሁ። ይህ መጽሐፍ አስተማሪ መጽሐፍ ነው ብዬ አልልም። ከሃ እስከ ፐ በገዛ ግርታዬ ውስጥ ያየሁትን እውነት ነው ያካፈልኳችሁ። አንድ ስፋ ግን አለኝ። ምናልባት በአንድ የዓለም ክፍል ሆኖ ይህንን የሚያነብ አንድ ሰው እራሱን ያይበታል ብዬ ገምታለሁ። ከድባቴ ወይም ከፍተኛ ድብርት በኋላ የሚመጣው ለውጥ አብዛኛውን ጊዜ መልካም ነው። ከሳይንሳዊ ትንተና ውጪ ስንመለከተው የምንደበተውና የምንጨነቀው ነፍሳችን ከስጋችን ሲጣሉ፣ እምነታችንና ድርጊቶቻችን ሲቃረኑ፣ ዓላማና መንገዳችን ለየቅል ሲሆኑ ይመስለኛል ትለናለች። መደበታችን መስመር የመሳታችን ማንቂያ ምልክት ነው፣ ከእንቅልፍ የሚቀሰቅስ ደወል። አሜሪካዊ ጸሐፊ ጀምስ ቦልዲውን እንደ ነጻነት ከያዙት በኋላ የሚከብድ ምንም ነገር የለም ይላል። ምናልባት ይህ አዲስ የጀመርኩት የነጻነት ጉዞ እውነት ይከብደኝ ይሆን? እንዲህ ስል ነጻነትና ነጻ ሆኖ ስለመኖር ለፍልፌ፣ ነጻነትን ሳገኝ የሚኖረኝን ኃላፊነት እስካሁን አላሰብኩትም። እሱ ጊዜው ሲደርስ የምሻገረው ድልድይ ይሆናል። ለጊዜው የሰለቸኝን አሽቀን ጥሬ ልጥለው የቻልኩትን ራሴን እንዳልሆነ አስሮኝ የኖረውን የባርነት ካቴናዬን ነው ትለናለች። እናመሰግናለን፣ ሚስጥርዬ። ከልብ አመሰግናለሁ።